ምንገው? የበገነ ደበደበው ብለ አይተኝ አይተኝም። አንቺ እሱን አይልም። ማን ነው እንግዲህ? ምን ነው ደግሞ? ዳምጠው ነው ዳምጠው ጥሎ ለ

ስድስት ሴት ብታገኝ በመንገድ እየቆመች ሁሉም ትናገራለች። በዚያው ህጄ ቢሆን ባልነግራት የማንም ልቅም ቅም የሰው ልክ አያውቅም ቢያውቅም አይጠነቀቅም፣ አሉ ተው እያልኩኝ እንደተናገሪ ተናግሬ ሸፈረኝ ብሎ እንዲህ ያለ ነገር ሲገጥማቸው። በላይነሽ አንቺ እንዴት ሆነሻል? ደህና ሆነሻል በይ፣ እንደምን ነሽ? አዎ አሁን ቀደም ቀደም የሚያደርግሽ ቆይ እንጂ አንቺ ዬዋ፣ እንደው እንደው አላወልሽ እንዲሁ ሆነሽ ትቀሪ እንደው፣ ተዛም ተዚህም ሳቶኝ ማለ ትቀሪ ምናፈር በላልሽ እንዴት ነው ምረጭ እናት የጓማ አላልቲ ምናገበይ ቢት ምናገበይ ገላ ራስ ማልሆን የብ ራስን ችገነ ምኑ እንዴ አንተ አንቺ እንደውም ስፈልግሽ እንደ ምስጋናም እንደው እንደ ደስታም እንደ ፌሽታም ያለ ነገር ነው። እንደ ዛሬ ነው። ምን አመጣሽ? ምን ሻ ነው እንታምስ እግዚአብሔር ይስጣችሁ አስማረ፣ ትልቅ ሰው፣ የሰፈሩ ትልቅ ሰው፣ እውነታ ትልቅ ሰው። አፈር ልብላለት። አዎ አንቺም ብትሆኝ እናት ጓ

ደም ቢኖርበት ነው እንጂ ወስዶ የዘረረውን ሰው ይኸው ዛሬ አፈር ተደሜ አስገብቶት የመጣ ማን ማን? ደምጠውን ደምጠውን፣ እንዴ

እንግዲህማ ቀለል ይለዋል። ደግሞ እስኪ የሚያንከብቱሽ ደግሞ ይኸውልሽ እንግዲህ እንትን እያለ ነው። እናንተ ከመጣችሁማ እንግዲህ ሰውታለማ አልሄድም። ቅድም እኮ ሰው የለም ብዬሽ እኮ ነው። ምን አለ ነገር የሆነ እሱንማ እናንተ አዙሩበት። እህሉ ነው ውልሽ ፍሎ ሲያንቀሳቅሰው ዋናቱን ስለሚሰማው እና እናንተ እስቲ እንዳንዴ ያበሉት በእናንተ ያምራል። እንዴት ነው ነገሩ? እኔ ማግድ የለም መቼም የማላውቀው ቤት ነው ደግሞ ስለማከብቶ እንትን ልበልና አመሻሽ እመጣለሁ። ከብቶች ያስገብት ነው ደህና ነው ነው ደህና ነው። ምን አይለውም፣ ምን አይለውም። አሁን መድሃኒቱ ነው እንዲያረገው እንጂ አሁን ትንሽ ቆይቶ ባይሆን እንትን እንዳይል ነገ ባደረው ነው በጨው ቀስ አርገን እናጥብለትና ገላውን ሙልጭ አርጎታ አጥቦ ነው እንጂ ምች ደግሞ ያስመታዋል መድሃኒቱ። አራ አባ ልጅ ሱና

ወገኛ እንዲያማ ወግ ነበር። የወንድ ልጅ አመል የወንድ ልጅ አሞት ነበር እናቴ። መቼም እሱ ቅጠሉ ሁሉ ልብሱ አይደል? ቅጠሉ ሁሉ ልብሱ እኮ ነው። እንዲያ በቅጠሉ ተሸፍኖላቴ በዚያ በእነማን ነው ብራዛፍ በእናትህ እዛ ውስጥ ነው እንጂ እናቴ፣ ብራዛፍ ልብሴ ብሎ ተቀምጦ ሳለ የዘብዛባ ዘብዘብ እያለ በዚያ ሲሄድ እናቴ እሁ አድርጎ ታረፈ እንጂ። እንግዲህ ያው ወንድ ቢሆንማ ፊት ለፊት ይገጥመዋል ነበር። ሀ ወይ ፊት ለፊት መግጠም ፊት ለፊት ቢገጥመውስ ምን አረጋ? ፊት ለፊት ቢገጥመው ኑሮማ እንግዲህ አሳጅቶታል አይደል? ተዚህ በፊት ልኩን ያሳጅው እ የወንድነት ጥጉን አሳጅቶታል ነበር።

እን ጋደም ይበል እስቲ ባች ይበል ወይ ታልሆነ ነፋስ ቢያገኝ እኮ ቀለል ይለው ነው። አንድ እጅ ሁላ ብለህ የእዛዋቸው እህዶ ነው የሆነኝ። አንተ በቃ አልወ እሱ ነው ያለ የለ ነው በቃ አልወ እንዴምነ? የኔ ከብቶች አሉ ወይ? በሱ ወረዱ ወደ እሸት? አይ ምን አለ አሁን ብታዞራቸው ወደ ላይ? ተረገመ ዳንጠው እንደው አሁን ወጣ ስትገባ ቀለል አላላህ? ምን ስራለህ? እስኪ ንገረኝ። ይሄ እሽተኛል ብትል ምን አለ